ስለ ፀሐይ ያልተሰሙ አስገራሚ እውነታዎች፣ የመጨረሻውን ማንም ማያውቀው። ፀሐይ ብዙ አስገራሚና ብዙም ያልታወቁ እውነታዎች ያሏት አስደናቂ የሰማይ አካል ናት። ስለ ፀሐይ አንዳንድ አስገራሚ እውነታዎች እነሆ። ፀሐይ ከጠቅላላው የስርዓተ ፀሐይ 99.86% ያህሉን ይሸፍናል። የእሱ የስበት ኃይል ሁሉንም ፕላኔቶች፣ አስትሮይድ እና ኮከቦች በዙሪያው እንዲዞሩ ያደርጋል። ፀሐይ ኃይል የምታመነጨው በኒውክሊየር ውህደት ሲሆን ይህ ሂደት ሃይድሮጂን አተሞች ተቀላቅለው ሂሊየምን በከፍተኛ ግፊት እና የሙቀት መጠን በመፍጠር በብርሃን እና በሙቀት መልክ ከፍተኛ መጠን ያለው ኃይል ይለቃሉ። ፀሐይ የማያቋርጥ የፀሐይ ንፋስ በመባል የሚታወቁትን የተሞሉ ቅንጣቶችን ታወጣለች። ይህ ንፋስ የጠፈር የአየር ሁኔታን ሊጎዳ ይችላል እና ከፕላኔታችን መግነጢሳዊ መስክ ጋር በሚገናኝበት ጊዜ አውሮራስ ወይም ሰሜን ና ደቡባዊ መብራቶች በምድር ላይ ሊያስከትል ይችላል። ፀሐይ ከምድር ቢጫ ወይም ነጭ ብትመስልም፣ በጠቅላላው ስፔክትረም ላይ ብርሃን ታበራለች። በጠፈር ውስጥ፣ ሁሉም ቀለሞች ተጣምረው ነጭ ብርሃን ስለሚፈጥሩ ነጭ ሆና ትታያለች። ከምድር እስከ ፀሐይ ያለው አማካይ ርቀት ወደ 93 ሚሊዮን ማይል ወይም 150 ሚሊዮን ኪሎ ሜትር ርቀት ላይ ሲሆን ይህም የአስትሮኖሚካል ክፍል ወይም ኤዩ በመባል ይታወቃል። ይህ ርቀት በምድራዊ ምህዋር ሞላላ ቅርጽ ምክንያት ትንሽ ሊለያይ ይችላል። ፀሐይ ከምድር ዲያሜትሮች 109 እጥፍ ያህል አለ እና በውስጧ በግምት 1.3 ሚሊዮን ምድሮችን ትሞላለች። መጠኑ በጣም ትልቅ ከመሆኑ የተነሳ ባዶ ከሆነ ምድር የሚያክሉ አንድ ሚሊዮን ፕላኔቶችን ይይዛል። የፀሐይ ወለል ሙቀት 5500 ዲግሪ ሴልሺየስ ወይም 9932 ዲግሪ ፋራናይት ሲሆን ዋናው የሙቀት መጠን ወደ 15 ሚሊዮን ዲግሪ ሴልሺየስ ወይም 27 ሚሊዮን ዲግሪ ፋራናይት ይደርሳል። ፀሐይ በግምት 11 ዓመት የሚፈጅ የኃይል ዑደት ውስጥ ታደርጋለች። በዚህ ጊዜ እንቅስቃሴዋ የጨመረ እና የቀነሰ በፀሐይ ነጠብጣቦች፣ በፀሐይ ነበልባሎችና በኮርኔል የጅምላ ማስወጣት ላይ ተጽዕኖ ያሳድራል። ፀሐይ ወደ 4.6 ቢሊዮን አመታት ያስቆጠረች ሲሆን በመካከለኛው ዕድሜ ላይ ያለው ኮከብ ተደርጋ ትቆጠራለች። የኒውክሌር ነዳጁን አሟጦ ወደ ቀይ ግዙፍነት ከመሸጋገሩ በፊት ለተጨማሪ 5 ቢሊዮን አመታት ማቃጠል እንደሚቀጥል ይጠበቃል። ፀሐይ ውስብስብ የሆነ መግነጢሳዊ መስክ አላት፣ ይህም በፀሐይ እንቅስቃሴ ላይ ተጽዕኖ ያሳድራል። የፀሐይ ነጠብጣቦች በመግነጢሳዊ መስክ ውጣውረድ ሳቢያ የሚከሰቱ በላያቸው ላይ ቀዝቀዝ ያሉ ቦቶች ናቸው፣ እና እነሱ ወደ ፀሐይ ነበልባሎችና ወደ ኮርኒካል ጅምላ ማስወጣት ሊመሩ ይችላሉ። ፀሐይ ከፕሉቶ ምህዋር አልፎ የሚዘልቅ ሄሊየስፌር በመባል የሚታወቅ ህዋ ላይ አረፋ ትፈጥራለች። ከፀሐይ ስርዓታችን ውጪ ከሚመጡ የጠፈር ጨረሮች እንደ ጋሻ ሆኖ ይሰራል። ከፀሐይ ወደ ምድር ለመጓዝ በግምት 8 ደቂቃ ከ20 ሰከንድ ያህል የፀሐይ ብርሃን ይፈጫል ይህም ማለት ፀሐይን ከ8 ደቂቃ በፊት እንደነበረች እናየዋለን ማለት ነው። በፀሐይ እንቅስቃሴ ለውጥ ምክንያት የፀሐይ ብሩህነት በትንሹ ሊለያይ ይችላል፣ ይህም ለረጅም ጊዜ በምድር ላይ ያለውን የአየር ንብረት ሁኔታ ይጎዳል። ፀሐይ በጂ አይነት ዋና ተከታታይ ኮከብ ወይም ጂ ድዋርፍ ተመድባለች፣ ነገር ግን በአዋቅር እና በባህሪው ምክንያት የሁለቱም ኮከብና የፕላዝማ ሉል ባህሪያትን ያሳያል። ፀሐይ በምድር ላይ ለህይወት አስፈላጊ ነው። በእጽዋት ውስጥ ፎቶሲንቴስስን ያንቀሳቅሳል፣ የአየር ሁኔታን ይቆጣጠራል እና የአየር ሁኔታን ይነካል። ድምፅ በህዋ ውስጥ መሄድ ባይችልም ሳይንቲስቶች በፀሐይ ውስጠኛው ክፍል ውስጥ የሄሊሶዝሞሎጂን በመጠቀም የድምፅ ሞገዶችን አግኝተዋል፣ ይህም ውስጣዊ መዋቅሩን እንዲያጠኑ ያስችላቸዋል። በጠቅላላ የፀሐይ ግርዶች ወቅት ጨረቃ ፀሐይን ለአጭር ጊዜ ሙሉ በሙሉ ትሸፍናለች፣ ይህም የፀሐይን ውጫዊ ከባቢ አየር ወይም ኮሮና ያሳያል። የመጨረሻውና ማንም ሰው ስለዚህ እውነታ ማያውቀው በአምስት ቢሊዮን ዓመታት ውስጥ ፀሐይ የሃይድሮጂን ነዳጁን አሟጣ ወደ ቀይ ግዙፍነት ትሰፋለች። ውስጧን ፕላኔቶች ምድርን ጨምሮ ውጫዊ ንብርቦቿን በማፍሰስ ነጭ ድንክን ትተዋለች። እነዚህ እውነታዎች ፀሐያችን የብርሃንና የኃይል ምንጭ በመሆን ብቻ ሳይሆን በፀሐይ ሥርዓት መዋቅርና ተግባር ውስጥ ወሳኝ ሚና የሚጫወተው ተለዋዋጭ አካል ምን ያህል አስደናቂ እንደሆነች ያጎላሉ። በዛሬው ቪዲዮአችን የፀሐይ አስገራሚ እውነታዎችን ተመልክተናል። በቀጣይ የጨረቃ አስገራሚ እውነታዎችን እንመለከታለን። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ እና ለሌሎች አጋሩ። በቀጣይ እጅጉን በጠቃሚ ቪዲዮ እንመለሳለን። እስከዛው ሰላም ቆዩ።